የመጀመሪያው የሐዋርያው ቅዱስ ጳውሎስ መልእክት ስለገባኝ እውነት ስለ ክርስቶስ ወንጌል ብዙ መከራን ተቀብያለሁ ካለ በኋላ መከራው ብቻ አይደለም አለ። አብረው የነበሩን ሰዎች ስለ ክርስቶስ ወንጌል መከራ ሲደርስብኝ አሳብ ቀይረው ከአጠገቤ ሄደዋል። እነግራለሁ አለ። በሕይወትህ ስለያዝከው እውነት መከራ ቢደርስብህ ትናንትና ያግዙኛል ያልካቸው ሰዎች ከጎን ዞር ቢሉ አትፍራ። ያስከው ከእጅ ሲጠፋ ስለ ገባ እውነት አትፍራ ነው። ወዳጅ ጀርባ ሲቀይር አትፍራ ነው። አካውንት ሲጎድል አትፍራ ነው። ትላንት ተስፋ ያረከው ቤተሰብ አቅጣጫ ሲለውጥ አትፍራ ነው። በሕይወት የሚመጣው መከራ አንተን እንጂ ባንተ ያለውን የእግዚአብሔርን ሀሳብ አያስረውም። የመከራው ብዛት እነግራለሁ ስጋህን እንጂ ከዚህ በኋላ ራእይን አያስረውም። በአንተ ውስጥ ያለውን የእግዚአብሔርን ሀሳብ አይዘው አያስረውም። እነግራችኋለሁ የጊዜ መለዋወጥ እጋን ሊያደክም ይችላል እንጂ ባንተ ውስጥ ያለውን የእግዚአብሔርን ድምፅ አይዘውም። አጠገባችሁ ያለውን ሰው ነካ አድርጉት። የመከራው ብዛት በሉት ስጋዬን እንጂ በሉት መልእክቴን አይዘውን በሉት የእግዚአብሔርን ድምፅ አያስረውም በሉት በእኔ ያለውን የእግዚአብሔርን ሀሳብ ራእይውን አያስረውም አሜን። አይታችኋል ጳውሎስ እኔ ጳውሎስ ልታሰር ይችላለሁ፣ እንዲህ አለ። ነገር ግን በዲ ያለው ወንጌል አይታሰርባም። ስለ ክርስቶስ ወንጌል ጳውሎስ በሮም እስር ቤት ውስጥ ተቀምጦ በፊልጵሶስ ከተማ ለሚኖሩ ቅዱሳን ደብዳቤ ይጽፋል። ስለዚህ ዛሬ የእግዚአብሔር ድምጽ ተራራ ማይከለክለው ነው። የእግዚአብሔር ድምጽ የቤትሽ ጉዳይ ማይዘው ነው። የእግዚአብሔር ድምጽ ጎዶሎ ማያስቀረው ነው። የውዴ ድምፅ ከአንቺ ተራሮችን ዘሎ ባጣትን ዘሎ የነገሮች አለመመቻቸትን ዘሎ ኮረብታውን ዘሎ አሜን፣ ወደ ትውልድ ይመጣል። ወደ ቤተ ክርስቲያን ይመጣል። ወደ መንግሥታት ይመጣል። ሁለተኛ ጢሞቴዎስ ምዕራፍ አንድ ቁጥር ዘጠኝ ጀምሮ የእግዚአብሔርን ቃል እናገርና ከዛ እንጸልያለን። ይህ የሐዋርያው ቅዱስ ጳውሎስ እውነተኛ ለመንፈሳዊ ልጁ ለጢሞቴዎስ የጻፈው ደብዳቤ ነው። ለመንፈሳዊ ልጁ ለጢሞቴዎስ የጻፈው ደብዳቤ ነው እና ሁሉም ሰው ከእኔ ጋር ይህን ቃል አውጥቶ ያነባል። በዚህ ቃል መሰረት እጸልያለሁ። እግዚአብሔር ትልቅ ነገር ያደርጋል። አሜን። የመልእክቴ ሐሳብ ወንጌል አይታሰርም። በሕይወት የሚነሳብን ሞገድና ማዕበል አንተንና የአንተን ነገር እንጂ እነግር አለው፣ ባንተ ያለውን አያስረው። አጠገባችሁ ያለውን ሰው በሕይወቴ በሉት፣ መልክ እየቀየረ እሚመጣብኝ ፈተና በሉት፣ ስጋዬን እንጂ ነገሬን እንጂ በሉት። ተናገሩ፣ በእኔ ያለውን በሉት፣ የእግዚአብሔርን ቃል በሎት። በእኔ ያለውን ወንጌል በሎት። በእኔ ያለውን እውነት በሎት። አያስረውም፣ በሎት። አይዘውም። አሜን ሃሌሉያ። እነግር አለው መከራ ጳውሎስን እንጂ በጳውሎስ ያለውን ወንጌል አያስረውም። ሃሌሉያ። ስለዚህ እዚህ ሐሳብ ላይ ሐዋርያው ቅዱስ ጳውሎስ ምንድን ነው የሚናገረው? ምንድነው የሚያወራው? የመጀመሪያው ጉዳይ የሚናገረው በጳውሎስ ጳውሎስ እንጂ በጳውሎስ ያለው ወንጌል እንደማይታሰር ይነግረዋል። ሁለተኛ በያዘው ወንጌል ምክንያት ክፉም ደግም እንደሚደርስበት ያወራል። መልካምም መጥፎም ነገር እንደሚገጥመው ይናገራል። ስለዚህ በያዛችሁት እውነት ምክንያት አንደኛ እስር አለ። እስር እናንተን እንጂ በእናንተ ያለውን ወንጌል አያስሩም። ሁለተኛው በያዛችሁት ወንጌል ምክንያት በያዛችሁት እውነት ምክንያት እነግራቸዋለሁ፣ ክፉም መልካሙም ይደርስባቸዋል። ክፉም መልካሙም በጎም ነገር ይመጣባቸዋል። ስሙኛውን መልእክቱን መልእክቱን ሐዋርያው ቅዱስ ጳውሎስ ለመንፈሳዊ እውነተኛ ለሆነው ለመንፈሳዊ ልጁ ለጢሞቴዎስ እንዲህ ብሎ መልእክቱን ይጀምራል። ያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ እንዲላል ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና እግዚአብሔር ነውና። ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ስለዚህ በራስህ የሚያቆም በራስህ በፊት እንድትሆን የሚያደረግ ነገር የለም እንደ ራሱ ሐሳብና እንደ ጸጋው መጠን እንጂ ካንተ ምንም ነገር አይቶ አይደለም። እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠል። ቁጥር 10 11። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን እና እኔ ሰባኪና አዋሪያ አዛብንም አስተማሪ እንደሆን በተሸሙበት በወንጌል ሕይወትንና ዓለምን ወደ ብርሃን አውጥቷል። ቁጥር 12 ስለዚህም ምክንያት ይህ መከራ ደግሞ ተቀብያለሁ። ነገር ግን አላፍርበትም። ያመኑትን አውቀዋለሁ። የሰጠሁትንም አደራ እስከዚያው ቀን ሊጠብቅ እንዲችል ተረድቻለሁ። ቁጥር 13 በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገ ከእኔ የሰማውን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። አሁን የመልእክቴ ሐሳብ ያለው ቁጥር 15 ላይ ነው። ቁጥር 15 ነው። እንዲህ ይላል። አሁን አንደኛ ጳውሎስ በያዘው ወንጌል ምክንያት መከራ እንደደረሰበት ይናገራል። አሁን ስሙ። ቁጥር 15 በአስያ ያሉት ሁሉ ከእኔ ፈቀቅ እንዳሉ ታውቃለህ። መቼ መቼ? በመከራው ሰዓት ስለ ክርስቶስ ወንጌል ጳውሎስ በታሰረ ሰዓት ስለዚህ ምንድን ነው የሚለው? በእኔ ዘመን አለ በያዝኩት ወንጌል ምክንያት መከራ ሲደርስብኝ አውረው የነበሩ ሰዎች ፈቀቅ እንዳሉ ታውቃለህ። በአንተም ዘመን ይኖራሉ ነው። አ ማን ኦፍ ጋድ ሜጀር፣ በቃ እንዳንተ አይነት የለም ያሉ ሰዎች የሚያበረቱ፣ በርታ፣ እንዲህ ነው ብለው ያሉ ሰዎች በመከራው ሰዓት በአንተም ጊዜ ፈቀቅ እንደሚሉ ይግባ ነው አይታችኋል። ጌታ ኢየሱስ ክርስቶስ የሞተ ሲያስነሳ አምላካችን ብሎ የተከተለ ህዝብ ሲይዙት አላውቀውም ብሎ ሐሳብ ለውጧል። ስለዚህ በእናንተም ዘመን አለ፣ በእናንተም ዘመን አለ። ትናንትና እውር ሲያበራ ዋው እንዳንተ የለ ጌታ የለም ብሎ የተከተለ ህዝብ በታምራት አምስቷን አሳ ጌታ ኢየሱስ ክርስቶስ ያንን ቂጣ ለአምስት ሺህም ያህል ሕዝብ መግቦ አስራ ሁለት መሶብ ሲያተርፍ እንዳንተ ያለ ንጉሥ የለም ብሎ ያለ ህዝብ፣ እሱ እኮ ሌባ ነው ብለው መጥተው ፈሪሳውያን እንደ ወንበዴ አድርገው በያዙ ሰዓት ብዙዎች ሀሳብ ቀይረዋል። እነግራለሁ። በኢየሱስ ዘመን እውር ሲያበራ ንጉሳችን ያለ ህዝብ ሲይዙት ወንበዴ ነው ብለው ሲሉት አብረው ስቀሉ ያለ ህዝብ ዛሬም ባንተም ዘመን ይኖራል። ስለዚህ የመጀመሪያው የሐዋርያው ቅዱስ ጳውሎስ መልእክት ስለገባኝ እውነት ስለ ክርስቶስ ወንጌል ብዙ መከራን ተቀብያለሁ ካለ በኋላ መከራው ብቻ አይደለም አለ። አብረው የነበሩን ሰዎች ስለ ክርስቶስ ወንጌል መከራ ሲደርስብኝ አሳብ ቀይረው ከአጠገቤ ሄደዋል። እነግራለሁ አለ። በሕይወትህ ስለያዝከው እውነት መከራ ቢደርስብህ ትናንትና ያግዙኛል ያልካቸው ሰዎች ከጎንህ ዞር ቢሉ አትፍራ ነው። ያዝከው ከእጅህ ሲጠፋ ስለገባ እውነት አትፍራ ነው። ወዳጅ ጀርባ ሲቀይር አትፍራ ነው። አካውንት ሲጎድል አትፍራ ነው። ትናንት ተስፋ ያረከው ቤተሰብ አቅጣጫ ሲለውጥ አትፍራ ነው። እነግራለሁ ተሰረው ስለገባቸው እውነት አይደለም። ጎዳጅ ቤተሰብም አሳብ ይለውጣል። ያን ጊዜ አትዝጉ። አካውንታችሁ ሲጎድል አትዝጉ። ያላችሁ ከእጃችሁ ሲወሰድ አትፍሩ። በኢየሱስም ዘመን ነበሩ። ስለዚህ በኢየሱስ ዘመን ብቻ አይደለም፣ በጳውሎስም ዘመን ነበሩ። አላችሁ ሄይ፣ የመከራው ብዛት እነግርሃለሁ፣ ስጋህን እንጂ ከዚህ በኋላ ራዕይን አያስረውም። ሄይ፣ ባንተ ውስጥ ያለውን የእግዚአብሔርን ሐሳብ አይዘውም፣ አያስረውም። እነግራችኋለሁ፣ የጊዜ መለዋወጥ፣ እነግርሃለሁ፣ ስጋህን ሊያደክም ይችላል እንጂ ባንተ ውስጥ ያለውን የእግዚአብሔርን ድምጽ አይዘውም። ሃሌሉያ። እስኪ አጠገባችሁ ያለውን ሰው ነካ አድርጉት። የመከራው ብዛት በሉት ሥጋዬን እንጂ በሉት፣ መልእክቴን አይዘውም በሉት፣ የእግዚአብሔርን ድምፅ አያስረውም በሉት፣ በእኔ ያለውን የእግዚአብሔርን ሐሳብ ራእዩን አያስረውም። አሜን። አይታችኋል። ጳውሎስ እኔ ጳውሎስ ልታሰር ይችላለሁ እንዲህ አለ። ነገር ግን በእኔ ያለው ወንጌል አይታሰርም። ስለ ክርስቶስ ወንጌል ጳውሎስ በሮም እስር ቤት ውስጥ ተቀምጦ በፊልጵስዩስ ከተማ ለሚኖሩ ቅዱሳን ደብዳቤ ይጽፋል። የእግዚአብሔር ሕዝብ ጳውሎስ ዋው እያሉት አይደለም። ወንጌርን ይዞ የወጣው ጳውሎስ ሃሌሉያ ማን ኦፍ ጎድ በርታ እያሉት ብቻ አይደለም የዘለቀው፣ እየታሰረም አስቀጥሏል። ዘንድሮ ባል እየተቀበለ ሳይቀበልም ይቀጥላል። ልጆች እየተቀበሉ ሁኔታ ሳይመቻችም ይቀጥላል። ነገሮች እነግራችኋለሁ ሲስተካከል ብቻ ሳይስተካከልም ይቀጥላል። ስለዚህ ለማገልገል ጊዜ እስኪመቻች የምትጠብቁ ሰዎች፣ ለማገልገል ሁኔታ የምትጠብቁ ሰዎች፣ ለማገልገል የነገሮች መመቻሸትን እየጠበቃችሁ ያላችሁ ሰዎች፣ ወንጌል በምቾት ውስጥ የሚሄድ አይደለም። እየተናወትሽ የምታገለግዪው ወንጌል እቤት ውስጥ ይኸውልሽ፣ ወጀብ እየተነሳብሽ፣ ነገር ሳይመቻች፣ እየቀየረ የምትፈልጊውን እያጣሽ የምታገለግዪው ነው አጠገብ ያለውን ሰው ከዚህ በኋላ በሉት፣ የእግዚአብሔርን ሐሳብ ለማገልገል በሉት፣ የነገሮች መመቻቸትን አላይም በሉት። በወጀቡ ውስጥ አገለግላለሁ፣ በነውጥ ውስጥ አገለግለዋለሁ፣ በማጣት ውስጥ አገለግለዋለሁ። እነግራለሁ ዘንድሮ ተፈታ አይደለም፣ ታስረም ታገለግለዋለሁ። አይታችኋል ብዙ ጊዜ ተሸውደናል። ለማገልገል ውስጣችን የእግዚአብሔር ሐሳብ ሳለ የትኛው ቦታ ላይ የሚመች ቦታ የትኛው እንላለን። በጣም ሰሞኑን ውስጤ እጅግ ይገርመው ነበር። ይሄን ሐሳብ ነበር ሳገለግል፣ ለካስ የሚገርማችሁ ነገር በሄርኩበት ከተማ እነሱ ሲጋራ እያጬሱ እኔ የሲጋራው ጪስ ጉንፋን እጅግ እያስጨነቀኝ እኔ ወንጌል እመሰክራለሁ ይህ የማይመችበትማ ምናምን ብዬ ቦታ መቀየር ይችል ነበር። ልክ ይህን ቃል ልክ ገልጬ ሳነበው በምቾት የሚቀጥል አይደለም ወንጌል፣ በማይመች ነገር ውስጥ ሆኖ የሚሰበክም። ስለዚህ ለማገልገል ሁኔታን እያያችሁ ያላችሁ ሰዎች ተሸውደናል። ለማገልገል የቤተሰብን ፍቃድ እየጠበቀን፣ የፓስተርን ፍቃድ፣ የወንጌላዊን ፍቃድ፣ የነቢዩን ፍቃድ፣ የባልን ፍቃድ፣ የምናምን የሆነ የቤት እየጠበቅን ያለን ሰዎች ተሸውደናል። ወንጌል ለካስ በምቾት የሚቀጥል ሳይሆን በማይመች ሁኔታ ውስጥ ሆኖ የሚወጣ መልእክት ነው፣ የእግዚአብሔር ድምፅ ነው። አይታችኋል። ምንም ነገር የማይዘው ነው። ይገርመኛል። ለዚያ ነው የውዴ ቃል ተራሮችና ኮረብቶችን እየዘለ አይታችኋል። ስለዚህ ዛሬ የእግዚአብሔር ድምፅ ተራራ ማይከለክለው ነው። የእግዚአብሔር ድምፅ የቤትሽ ጉዳይ ማይዘው ነው። የእግዚአብሔር ድምፅ ጎዶሎ ማይ አስቀረው ነው። እነግርሻለሁ። ዘሎ አልፎ የውዴ ድምፅ ከአንቺ ተራሮችን ዘሎ፣ ማጣትን ዘሎ፣ የነገሮች አለመመቻቸትን ዘሎ፣ ኮረብታውን ዘሎ፣ አሜን። ወደ ትውልድ ይመጣል። ወደ ቤተ ክርስቲያን ይመጣል። ወደ መንግሥታት ይመጣል። ንገሩት ባካችሁ፣ የውዴ ቃል በሉት። የእግዚአብሔር ድምፅ በእኔ ያለው በሉት። ተራራን አልፎም የወጣ እንጂ በሉት ተራራን አይቶ የሚቀመጥ አይደለም። እስቲ ዞር እስኪ ልቆ የሚል አይደለም ኮረብታን አልፎ የሚመጣ ነው። የነገሮች አለ መመቻቸት ጥሶ ይወጣ ነው። እነግርሻለሁ መልእክት መልእክት አለ ባንቺ ያለው የነገሮች አለ መመቻቸት የቤት ጉዳይ፣ አንቺን እንጂ ስጋሽን እንጂ፣ እነግርሻለሁ ባንቺ ያለውን የእግዚአብሔርን ድምፅ አያስረውም። የእግዚአብሔርን መልእክት አይዘው ቁጭ በሉልኝ ለካስ የእግዚአብሔር ድምፅ የሚለው ሀሳብ የወዴ ቃል ያ ራእይ ነው። ያ በእኛ ውስጥ ያለው የእግዚአብሔር ሀሳብ ነው ማለት ነው። ስለዚህ ተራራን አልፎ የሚመጣ እንጂ ቆይ ተራራው ደልዳላ እስኪሆን እንጠብቀው የሚያስብል አይደ ዛሬ ለአንድ ሰው መልእክት ኮረብታን እያየ ኮረብታው እስኪስተካከል ጊዜ የሚያይ ሳይሆን እየዘለለ መሄድ ነው። ምን ልላችሁ ፈልጌ ነው? ተራራ ብሎ ሲናገር እዚህ የሆነ የሐዋሳውን ታቦር ተራራ አይደለም የሚለው። እቤት ውስጥ ያለ ጉዳይ ነው። አልፎ ነው የወጣ እና ኮረብታን ዘሎ ነው የመጣው እና ተወርውሮ ነው የመጣዋል። ለምን ሲባል ውጣ የሚል ድምፅ እና ከተሸሸክበት የሚገልጽ አንተ እየዘለለ እየተወረወረ ወደ እኔ እንዲህ ሲል ውድ ሆይ አቻራካ እና ሲባል በአለት ንቃቃት ውስጥ ያለሽ እርግቤ ወይ እና ሲባል ውጪ ውጪ ስለዚህ ሁኔታ የከለለሽ ማጣት፣ የከለለሽ ባዶነት፣ የከለለሽ ሄሄሄ ዘሎ ነው ቃሉ የመጣው ተራራሽን አልፎ ነው የመጣው። እነግርሻለሁ፣ የአንቺ ያንቺ የነገሮች ዓለም አይቶ አይደለም የቀረው። እስኪ አልፍ ጠብቆ አይደለም እየፈነጠረ እየተወረወረ ነው የደረሰው ዛሬ ይሄ ድምፅ ያውጣቸው። ስለዚህ እግዚአብሔር በኔ ውስጥ ያለው ያንተን አገ እንዴት ነው የቱጋ ነው የሚመቸው? በእኛ ያለው የእግዚአብሔር ድምፅ ምቾት አይፈልግም ስለዚህ ጳውሎስ እስቲ ከወይኒ እስኪመጣ ትንሽ ልቀመጣላለ ብሏል ወይ ትላንትና አለኝ የሚላቸው ሰዎች ሀሳብ ሲለውጡ ቆይ እነሱ እንደው እስኪመለሱ ይቅርታ ብለው እስኪገቡ ብሎ ቁጭ ያላለ ምን አለው ታስሮ ስለ ክርስቶስ ወንጌል መከራን የተቀበለ ትላንት አለው በርታ ያሉ ሰዎች አሳብ ሲለውጡ ልጄ ጢሞቴዎስ ሆይ አዎ በእነዚህ ሰዎች ምክንያት መካከል በአንተ ያለውን የእግዚአብሔርን ሀሳብ እንዳትይዘው በእነሱ የሚገደብ አይደለም ስለዚህ በቤት ውስጥ ባለው ችግር የእግዚአብሔር ሀሳብ በእናንተ ያለው በቤት ውስጥ ባለው በቸርች ውስጥ ባለው በፓስተሩ የሚገደብ አይደለም በወንጌላዊው በነብዩ በሐዋርያው በባል በሚስት ምናምን በጎደሎ ጉዳይ የሚገደብ አይደለም አልፎ እየተወረወረም ይመጣ ነው ተሴ አሜን ብትል ይሻላል ውሰጅ ውሰጅ

በአስያ ያሉት ሁሉ ከኔ ጋር ፈቀቅ እንዳሉ ምን ትላለ ታውቃለ? ከእነርሱም ፊልጎስና ሄርጎኔስ ናቸው። ከዛስ ጌታ ለሄኖ ሲፎሩ ቤተሰቦች ምሕረትን ይስጥ ብዙ ጊዜ አሳርፈውልኛል። አይታችኋል፣ ግማሹ ሀሳብ ሲለውጥ፣ ግማሹ ደግሞ የሚያሳርፍ ነው። ስለዚህ ግማሹ በርታ የሚል አንተ ዘር ከአንተ ጋር ነው የሚል አለ። ግማሹ ደግሞ የሚያደክምና የሚያጠፋለም። አይተ ለካስ በህይወታችሁ በያዛችሁት ነገር በጎም ሰው መልካሙም ሰው ይገጥም። በሁለቱም ሰዎች ምክንያት መካከል ግን በእናንተ ያለውን የእግዚአብሔርን ነገር አትያዙት። ብዙ ሰዎች የእግዚአብሔር ሰው አንተ ጋር ያለው የእግዚአብሔር ነገር ጥሩ ነው የሚሉ አሉ። አንድ አንድ ደግሞ ሌባው የሚሉ አሉ፣ እንትኑ የሚሉ አሉ፣ ዘራፊው የሚሉ አሉ። ስለዚህ በሁለቱም ሰዎች ምክንያት መካከል በእኛ ያለው የእግዚአብሔር ነገር አይታሰርም። በርታም በሚሉትም ጥፋም በሚሉትም ለካ አድርገው ይህ በለው አይታሰርም። አንዳንድ ሰዎች ለአገለግል ፈልጌ ነበር ቤት ውስጥ ያለው ነገር ይዞኛል ይላል። ሄይ አይደለም፣ በቤት ውስጥ በተራራ አይገደብም። ካለ ምንድን ነው አንተ ቤት ካለው ችግር ይልቅ ተራራ ይበልጣል ወይስ የቤትህ ጉዳይ ይበልጣል? ንገረው። ዘሎ ነው የሚወጣው። ስለዚህ ማጣት እኮ እንዲሆኝ ይላል። ላገለግል ነበር ይሄን አድርጎን ጫማ አልቆ ልብስ ያልቆ ይላል። በልብስ የሚገደብ አይደለም። ወንጌል ከሆነ እኮ የተጠራው በሱ ከሆነ የተመረጥከው በሱ ከሆነ በምንም አይነት ነገር ባንተ ያለው የእግዚአብሔር ነገር የነገሮችን መመቻቸት አያይም። እሺ እንዲህ ይላል። በአስያ ያሉት ሁሉ ከእኔ ፈቀቅ እንዳሉ ታውቃለህ። ከእነርሱም ፊልጎስ እና ሄርዋጌኔስ ናቸው። ጌታ ለሄኖኔስ ኔዶሲፌር ቤተሰቦች ምሕረትን ይስጥ፤ ብዙ ጊዜ አሳርፎኛልና በሰንሰለቴም አላፈርሁበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ ፈልጎ ምን አረገ? አገኘ። እዚህ ሀሳብ ላይ ስንት ነገር ነገራቸው። አንደኛ ስለ ክርስቶስ ወንጌል መከራን ተቀብዬበታለሁ አላፍርበትም፣ አለ። ሁለተኛውም ትላንትና አብሮኝ የነበሩ ሰዎች በህይወቴ በደረሰው መከራ ሐሳብ ለውጠዋል፣ አልደነግጥም አለ። በዚህ አትፍራ ነው። ሌላው እነዚህ ደግሞ ሁለት ቤተሰቦች በተጨነኩበት በጭንቀቴ መጥተው ምን አድርገውኛል? አሳርፈውኛል አለ። ሶስተኛው ነጥብ ፈልገው ፈልገው አግኝተውኛል። አራተኛው ነጥብ በታሰርኩበት መታሰር አለ። በዚህ በሰንሰለቴ አላፈሩበትም ሰው የለም። እንደዚህ አይነት ጀግና ህዝብ ይስጣችሁ አሜን። በህይወታችሁ ስለገባችሁ መከራ፣ በህይወታችሁ ስለያዛችሁ እውነት፣ በሚደርስባችሁ ጭንቅ የማያፍር ጀግና ህዝብ ይስጣችሁ፣ እማያፍር። ከዚህ በኋላ ብርቱ ትውልድ ወንድሞች ይስጣችሁ ጌታ ብቻውን ብርቱ ጌታ። ስለዚህ በሰንሰለቴ አላፈረበትም። ማን ለሄኖ ሲፈሩ ቤተሰቦች ምረትን ጸለየላቸውና ብዙ ጊዜ አሳርፈውኛልና አለ አሜን። የሚያሳርፍ ትውልድ እግዚአብሔር ይስጠን። ሃሌሉያ። አንድ ሰው ለኔ ነው ያለ ጮሆ አሜን ይበላል። እማያሳፍር። ሃሌሉያ የሚያሳርፍ በያዝነው ወንጌል እማያፍር ትውልድ አሜን። በመከራችን ጊዜ ከጎናችን የሚቆም ብርቱ ህዝብ ይስጠን፣ አሜን። ወንድሞች እህቶች ይስጠን። ስለዚህ ጳውሎስ ሐሳብ የለወጡ ወዳጆች የከዱት ነበሩ። በመከራውም ጊዜ አብረው ከጎኑ የጸኑና አለውል ያሉ ነበሩ። አሁን ዘመን እንዳሉ እህቶች፣ አሁን ዘመን እንዳሉ አባቶች፣ አሁን ዘመን እንዳሉ ወንድሞች የእግዚአብሔር ሰው ብለው ህዝቡ ባወራ ጊዜ አዎ አንደኛ ነው ብለው፣ እሱ እኮ ሌባ ነው ባሉ ሰዓት ሐሳብ ቀይረው ሌባ ነው ብለው እንዳሉ ሰዎች አሁንም አሉ። አይተናቸዋል ብዙዎች። ስለዚህ እነግራቸዋል በሚሉም ሰዎች ሐሳብ በሚቀይሩ አንደነግጥም። በመከራችንም ጊዜ ከዚህ በኋላ አብረው ባሉ ሰዎች ስለ እነሱ እንጸልያለን። ሰው የለማ ሰው የለማ? አንድ ሰው ጮሆ አሜን ይበላ። አጠገባቸው ያለውን ሰው ነካ አድርጉት እና በሕይወት በሉት ሰላ አስከ እውነት በሚደርስብ ነገር በሉት፣ አትሸበር በሉት፣ አትደንግጥ በሉት፣ አትናወጥ በሉት። ሃሌሉያ አንድ ሰው ጮሆ አሜን ይበላ። ክብር ይሁን። ስለዚህ በሰንሰለቴ አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ ፈልጎ ምን አረገኝ? አይታችኋል። የክፉ ቀን ወዳጅ አለው ለካ በጭንቃችሁ ሰዓት አይዞ በርታ አለን፣ ምንም አይሆንም፣ ወንጌል ይቀጥላል የሚል ፈልጎ የሚያገኝ ወንድም ይስጥ፣ ፈልጎ ያገኝ አባት ይስጥ፣ ፈልጎ ያገኝ ወዳጅ ይስጥ፣ ፈልጎ የሚያገኝ እህት ይስጥ። አንድ ሰው ለኔ ነው ያለ አሜን ይበላ። ሃሌሉያ ሃሌሉያ ዋው ነገሮቻችሁን የሚለውጥ የእግዚአብሔር እጅ። ከዛስ አገኘኝ። ቁጥር 18 በዚያም ቀን ከጌታ ምህረትን እንዳገኝ ጌታ ይስጣው፣ ጸለይ አሜን። ከዛስ በኤፌሶንም እንዴት እንዳገለገለኝ አንተ በደህና ታውቃል። የሚያገለግል ወንድም የሚያገለግል አባት አሜን። በቀናነት የሚያገለግሉ እናቶችን እግዚአብሔር በዚህ ቤተ ክርስቲያን ያብዛ። ምን አለ? አሜን ብትለኝ፣ እንደዚህ አይነት ብርቱ ወዳጆችን እንደዚህ አይነት ብርቱ ወንድሞችን አሜን አሜን አሜን ሃሌሉያ።